ጨረስክልኝ። ሐቢብ፣ እያናገርኩህ ነው። ጨረስክልኝ። እስኪ ተወኝ እባክህ። እኔ የወለህ የሰጡን ሰዓት እያለፈብን ነው። ዛሬ ከሰዓት ስራችንን ማስረከብ አለብን እንጂ ልጨርስና ፌስቡክ ላይ ተጠምደህልኝ ነው። ትክክል አይመስለኝም። አላኩሊን በተደጋጋሚ እንዲህ አይነት ነገር ላይ አያለሁ። አንዳንዴም ጌም ስትጫወት፣ አንዳንዴም ኢንተርኔት ላይ ተጠምደህ አስተውያለሁ። ይህ ማለት ጊዜህ ላይ በጣም እየቀለድክ እንደሆነ ነው። እንግዲህ በዚህ መልኩ ነው ጊዜያችንን እያሳለፍን። አላሁ ስብሃነወተዓላ እኛን ወደዚህ ምድር ያመጣበትን አላማ እየረሳን እናልፍና ነገ ምንወቀሰው እሱ ፊት ስንቀርብ አላሁ ስብሃነወተዓላ የሚያወግዘውም ጊዜያችንን በአግባቡ አለመጠቀማችንን ነው። አወለም ነው አሚሮኩም ማ የተዘከሩ ፊሂ ምን ተዘከር ወጃአኩም ነዚር ፈዙቁ ፈማል ዛልሚነ ሚን ነሲር። ይህንን የቁርአን አንቀጽ ታስታውሳለህ። በቂ ጊዜ ሰጠናችሁ አልነበረም ወይ? የምትገሰጹበት መገሰጽ ለሚፈልግ ሰው ለሚሻ ሰው በቂ ጊዜ ነበር የሰጠሁት። ነገር ግን በደለኞች ናችሁና በደለኞች ያው ፈዙቁ ማለት ቅመስዋት ነው። እንግዲህ አላህ ያስቀመጠለት ጀሃነም አላህ ይጠብቀን። በደለኞች ናቸው። ራስን መበደል ማለት ነው ጊዜን ማቃጠል። እስልምና ውስጥ ጊዜ ምን ያህል ዋጋ እንዳለው ታውቃለህ። ሌሎች ጊዜያቸውን በአግባቡ የተጠቀሙ የደረሱበትን አይተሃል። ከጊዜ ጋር የተያዘው መርሃቸው ጊዜ ገንዘብ ነው ወይም ደግሞ ጊዜ ወርቅ ነው ነው ከሰማሃቸው የሚሉት። እኛ ጋር ጊዜ ህይወት ነው እያለን በጊዜ እንጫወታለን። አላሁ ስብሃነሁ ታላ እጅግ ያገዘፈው ያላቀው ስራ ከመሆኑ ጋር ነገር ከመሆኑ ጋር ማለት ነው። ታውቃለህ፣ አላህ እጅግ በጣም ብዙ ቦታዎች ላይ ምሎበታል። በጊዜ ማለውን ያህል ሌሎች ነገሮች ላይ እንዳልማለም ታስታውሳለህ። ሱረት አስር ሀታ በጊዜ የተሰየሙ ሱራዎች እንዳሉ ቁርአን ውስጥ ታያለህ። ሱረት ዱሃ፣ ሱረት ፈጅር፣ ሱረት አስር እና ሌሎችንም ታገኛለህ። ይህ ማለት አላህ ለጊዜ ምን ያህል ትልቅ ቫሊዩና ቦታ እንደሰጠው ታያለህ ማለት አላህን የሚወዱ ሰዎች፣ እሱን የሚያልቁ ሰዎች፣ ልባቸው እሱ የገዘፈባቸው ሰዎች እሱ ያላቀውን ነገር ያልቃሉ ከፍ ያደርጋሉ። እየተግባባን ነው እኛ ጋር ግን ያህል እየማለበት አላህ እያል ሆኑ ማለት ሳያስፈልገው እየማለ ነው። ጊዜ በጣም ኢምፖርታንትና አስፈላጊ ነገር ስለሆነ ማለት ነው። ስለዚህ ልንቀልድበት አይገባም። የኢስላም መርህ ጊዜ ህይወት ነው ነው። ነቢዩ አለይሂ ሰላተ ሰላም አልወቅቱ ከሰይፍ ጊዜ ልክ እንደ ሰይፍ ነው፣ ኢለም ተቅጣሁ ከጣአክ አንተ ካልቆረጥከው ቀድመ እሱ ይቆርጣሃል ብሏል። አሊሞች ይህንን በተለያዩ መልኩ ፈስረውትም ታስተውላለህ። ነቢዩ አለይሂ ሰላቱ ወሰላም ጊዜን በሰይፍ ሲመስሉት ዑለማዎች ጊዜ ማለት አንተ ነህ ይላል። ጊዜ በሄደ ቁጥር የሰውነት ክፍል እየሄደ ነው። ምን ይዞ እየሄደ ነው? እሱ ነው ዋናውና መሰረታዊ ጥያቄ። ነገ አላህ ፊት ስንቀርብ እንዳንጠየቅበት፣ ስለዚህ በአግባቡ ልንጠቀምበት ይገባል። እኔ እናንተ እዚች ምድር ላይ የመጣንበት ግልጽ የሆነ አላማ አለ እሱን ልናሳካ የሚያስችለንን ስራ በሙሉ ነው ጊዜያችንን መጠቀም ያለብን። እዛ ላይ ነው መዋል ያለብን። ማሳካት ለምንፈልገው ነገር ምንም የማይጨምርልን ነገር ላይ ጊዜ ማባከን የለብንም። እያወገዝኩ አይደለም፣ ሙሉ ለሙሉ ኢንተርኔት መጠቀም እንዳለብን ግልጽ ነው። ግን ለምን ዓላማ? ምናልባት ዛሬ ከሰዓት ለምናደርሰው ስራችን ምን ያህል አጋዥ ስለሆነ ነው። ስራ አቁመን ወደ ኢንተርኔት የተጠመድ ሌላ ጊዜ ጌሞች ወይም የተለያዩ ጨዋታዎችን የምናደርገው እንግዲህ ጊዜን በአግባቡ ከመጠቀሚያ ያ መንገዶች አንዱ ራስን ማዝናናት ነው። ግን ሁሉንም ሰዓት ለመዝናናት ከሰጠ ነው ዓላማ የለንም ማለት ለዛ ይመስለኛል። እንደምታየው ሌሎች ሀገሮች ያድጋሉ፣ እኛ ያለንበት ሀገር አሁን ያለበት ደረጃ ላይ ነው ያለው፣ እያደግን አይደለም። ምክንያቱ ግልጽ ነው። እነዛም ጊዜያቸውን በአግባቡ ተጠቀሙ፣ እኛም ጊዜያችንን ተጫወትንበት። ልዩነታችን የሚታይና የሚታይ ነው። የሰማይና የምድር ልዩነት እንዳለው ግልጽ ነው። ይህ ማለት የሚያስወግዘን ነው። አደራ ለማለት ፈልጌ ፈልጊን በዛ ላይ እኔናንተ አንተ እዚህ ግን ጎን ለጎን ቁጭ ብለን ነው ስራ የምንሰራው። አንተ ጊዜህን በአግባቡ ባልተጠቀምክ ቁጥር በተደጋጋሚ ስትስ ቅጮክ ብለህ ስትረብሻ ያሃል። አንተ ጊዜህን በአግባቡ መጠቀም ካልቻል፣ ከጎን ያለ ሰው ግን ጊዜውን በአግባቡ እንዲጠቀም ማገዝ ይኖርብሃል። አንድ ታላቅ ዓሊም ይሄን ይላሉ፣ ፈአ ኢን ገይረከ አለንቲፋኢ ቢወቅቲ ይላሉ። ሌሎች ጊዜያቸውን በአግባቡ እንዲጠቀሙ አግዛቸው ይላል። አትረብሻቸው ማለት ነው። እነሱ በሥራ በተጠመዱበት ሰዓት ስራቸው አታዘናጋቸው ቢዚ አታዳርጋቸው አታድርጋቸው ማለታቸው ነው። የተረዳ ይኖራል ብዬ አስባለሁ። በተለይ አንተ ወጣት ነህ። አላሁ ሱብሓነሁ ወተዓላ፣ እኔ እናንተ ዛሬ ወጣትነታችንን በአግባቡ ብንጠቀምበት ደስተኛ ይሆናል። በል ነቢዩ ዓለይሂ ሶላቱ ወሰላም ኢነላሀ ለየዕጀቡ ቢሸባቢ ለዚ ለይሰት ለሁ ሶብወህ ብለዋል። አላሁ ሱብሓነሁ ወተዓላ ይሄ እንቶ ፈንቶ ነገሮች ወይም ኹራፋት ነገሮች የማያሳስቡት ቢዚ በማያደርጉት ወጣት ይደነቃል ወይም ደግሞ ይደሰታል ብለዋል። ስለዚህ አላህ የሚደሰትብን ከሆነ ሌላ ምን እንፈልጋለን? አስበው፣ ዛሬ እኔ እናንተ ምን ሰራት ትንሽ ስራ አላህ ይደሰታል። ሌሎች ሰዎች አሉ፣ ትልልቅ ሰዎች ሼኾች፣ ከነሱ ይልቅ ወጣቶች ያው ሁሉ ነገር ይፈልጋቸዋልና ብዙ በማይመስጣቸው ኹራፋት በማይገርማቸው ወጣቶች የሚደሰት ከሆነ ዛሬ እኔ እናንተ ጊዜያችንን ለአላህ ብንሰጠውስ አጅልቱ ለይከ ረቢ ሊተር ብንለወስ በቃ ይሄዎች አኮልኩኝ ተወድልኝ ዘንድ ብንለው ምን አለበት? ተግባባና ሱን ታ ለማግኘት ሽምግልናችንን እጅናችን ብዙያን ያስባል ረጀው ኋ ፍልደመለሳ ይሄ ሽንገላ ነው። ስን መሸንገል ነው። ግ በወጣትነችን ጊዜያችን ለላ ብንሰጠው አ ይደሰታል። እሱ ከተደሰተ ህይወት ገራጭ ቀለለች ማለት። ስለዚህ ሀቢቢ እኔና ጊዜያችንን ማሳለፍ ያለብን ያስቀመጠልን አላህ ሱብሓነሁ ወተዓላ ያስቀመጠው ያሰመረው አላማል እሱን ለማሳካት በሚያስችሉን ስራዎች ላይ መሆን እንዳለበት ላስታውስህ ብዬ እባክህን ካሁን በኋላ ወደዛ እንደማትመለስ ተስፋ አደርጋለሁ ኢንሻአላ ሹክራን እንደዛ መሰለኝ ነበር ኢንሻአላ አሁን ሰለች ያሳየሃል